ችግር አለው እኔ አልነካሽም በእውነት እኔ አልነካሽም እኔ በቃ በአጭሩ ምን ልልሽ ነው የፈለኩት እኔ በኋላ አዛውንት ቀጥቅቼ አንቺን ቀጥቅጬ መታሰር አልፈልግም ኦሮሞ ራሱ ይረግመኛል ይረግመኛል ገባሽ አደለ ስለሚረግመኝ እኔ አንቺን ነክቼ ከምረገም ቢቀርብኝ ይቅርብኝ እኔ አዛውንት አልነካ ገባሽ አደለ አልነካ ህፃን ልጅና አዛውንት በቃ ተንከባክበን ነው የምናኖረው እኛ ገባሽ ስለዚህ እንደ ተማረ ሰው እንደ ትልቅ ሰው ቁጭ ብለን አንቺም ደግሞ ከኔ የላይፍ ኑሮ ታውቂዋለሽ ላይፍን እንዴት እንዳሳለፍሽ ታውቂያለሽ ብዙ ነገር ስለምታውቂ እየመከርሽን እየተመካከርን እስኪ አንድ ቀን በአካል ተገናኝተን እኔ ያለሁበት ባትመጪ አንቺ ያለሽበት መጣ ነው ንገሪኝ ደውለሽ በቴክስትም ቢሆን ያለሽበትን ንገሪኝ እና እናወራለን የምሬ ነው የምልሽ እንዳትፈሪ እኔ አልነካሽም፣ በቃ እኔ አዛውንት አልነካም። እኔ ከአዛውንት ጋር ጥል የለኝም። መልካም ተናጋሪ መስላ ሱመያ ለመንካት ወይም ደግሞ በማንኛውም መንገድ ለማንቋሸሽ ዝቅ ለማድረግ ይቺ አሮጊት፣ ይቺ ምናምን ለማለት በቃ የማትሄድበት መንገድ የለም። አዩ ማለት ነው። አሰላሙ ዓለይኩም ወረህመቱላሂ በረካቱ ውድና የተከበራቸው ሀያት ፋሚሊ ቤተሰቦች እንዴት ናችሁልኝ? ሰላም ሰላም፣ ሰላም ብያለሁ ሁላችሁንም። በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ይበልልኝ። ሀያት ነኝ። ዛሬ እንግዲህ በሌላ ቪዲዮ ተመልሻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መቀላቀል እንዳስረሱ። በቅንነት አብራችሁኝ ያላችሁ ላይክ እያረጋችሁ የምታበረታቱ ከልብ አመሰግናለሁ። ከበሩልኝ። እንግዲህ አዩዬ ዛሬ ይሄን ሁለት ቀን በሱመያ ላይ መጥታለች፣ ተመልሳ በጀሞሾው ቪዲዮ ለቃታ ገብ ነበረ፣ በአማርኛ ማለት ነው እና ሰሞኑን ተመልሳል፣ ሮቻን እያየን ቆይታ እናደርጋለን። ላይክ እያደረጋችሁ አብራችሁ ነው። ሳይድ ሲለምና ሲለምና ቆየ ከሀገር ወደ ሀገር ሲያፈላልጋት ቆየና አሁን ላይ ዝም ማለት ጀመረ። ዝም ማለት ሲጀምር ሱበያ ደግሞ ወደ እሱ መመለስ ፈለገች። ወደ እሱ መመለስ በምትፈልግበት ሰዓት ደግሞ ያኔ ደረቴን ነፍቼ እምቢ ስለው የነበርኩኝ ሴትዮ አሁን እንዴት ነው በአንዴውን ታረቀኝ ብዬ የምናገረው ብላ የሴት ወግ ይዟት የሴት ወግ ይዟት የመሽኮርመም ወግ ይዟት ዝም አለች እንጂ ፈልጋለች። በእውነት ፍላጎት እኔ እኮ የገረመኝ ነገር ስመያ መታረቅ ከፈለገች ምን ያሳፍራታል? ምን ያስፈራታል? ምን ሸም ባሏ ነው፣ አብራ የኖረችው ነው። ምንድን ምን አጥፍታለችና ነው? ምን የሚያሳፍር ነገር አለ? የምሬን እኮ ነው። አሁን እሱ ስለተዋት ሲለምናት ሲለምናት ቆየ፣ እምቢያለች እሷን ዝም ሲላት እሷ ወደ እሱ መምጣት ትፈልጋለች፣ እና ሪያክሽኗ ሁላ እሱን ሳይድ መታረቅ እንደምትፈልግ በጣም ፊቷ ላይ ይነበብ ነበር። ነው መታረቅ ከፈለገች አዲስ አይደለም። ምን የሚያሳፍር ነገር ምን አዲስ ባሉ አይደለም። አብራው የኖረችው ነው። ሶ ከፈለገች መታረቅ ትችላለች። እንዴ ሌላው ሌላውም አላፈረም። ሞቸገኛለሁ ብሎ ሲተናነቅ ማለት ነው። ሰው ባል ላይ አይደለም ሌላውም አላፈረ። እሱ መያ ምን ያሳፍራታል ይህላል። ባሏ ነው፣ የመጀመሪያ አንጋፋ ሚስቱ ናት። ሶ እሷ ፍላጎቱ ካላት መታረቅ ትችላለች። አዩዬ ነገር አታጠማ እሺ። አንቺ ሲጀመር ማለት ነው እንዲታረቁ መች ትፈልጊያለሽ? እንዲታረቁ አትፈልጊም። የዛሬውን ቪዲዮ አይታችሁታል ጋይስ በቃ የሆነ ሰዓት ላይ ተመጣና እንቆር ታደርጋለች ነገሯን ማለት ነው። ምንድነው ያለችው? አዛውንት አዛውንት ጋር እኔ አዛውንት ጋ አልደባደብም። አዛውንትና ህጻናትን ምቱ አይልም ስርአታችንም እና እኔ አዛውንት መትቼ መታሰር አልፈልግም ማለች። እንግዲህ ስታነቁራት ሱመያናት አዛውንቷ ብትሆን እንኳ የሁለት ልጆች ናት ስነ ስርአት ያላት የመጀመሪያ ሚስቱ ናት። እሱ ቦታ ሰጠሽ እሱ ፊት ሰጠሽ እንጂ ማስከበር ያለባት እሱ ነበር። የመጀመሪያ ሚስቱ የልጆቹን እናት ማስከበር ያለባት። ጀርባን እያነቆረች እያሰቆረች እንዴት ታረቂ፣ ምን ችግር አለ? በ የሆነ አለ አደለ። ብቻ እሱ መያን ለማናደድ የማትፈነቅለው ድንጋይ የለም። ምን እያለች ነበር? እኔ አዛውንት አልነካም። መታረቅ ፈልገሻል? ታረቂ። ጭራሽ ፈቃጇም ከልካዩም እሷ ሆነች ማለት ነው። የመጀመሪያ ሚስት ሱመያ ናት። ፈቃጇም፣ ችግር የለውም ታረቂ። ባየዋም እንግዲህ ሀዩ የሆነች ማለት ነው አይደለም። እና እኔ በጣም የሚገርመኝ ነገር በቃ እኔ ብቻ አላቅም። እስኪ ቪዲዮዋን እንመልከት። ከእኔ በኋላ ከእኔ በፊት አምስትም ስድስትም የሆኑ ከእኔ በኋላ ግን የምትመጪ ሴት አስቢበት እያለች ነው። እኔ ብቻ እንደው ሳስበው ሰይድ አዩን መደምደሚያ ማድረግ ነበረበት ብዬ አሰብኩ። ለምን አትሉኝም? ከእሷ በኋላ ምንም አይነት ሴት መምጣት እንደማትችል ነው ምትዘተው። ሶ እንዴት ሊሆን ነው ሰይድ ማለት ነው። ግን አግብቶ አግብቶባት ባየሁ ብዬ እመኛለሁ። እውነት ለመናገር በቃ በሱመያ ላይ የደረሰውን እሷ ላይ ደርሶ ቢገባት ግን ሁልጊዜ ትዝታለች ማለት ነው። ይህ አንቺን የሚሰማሽ ስሜት ሱመያ ጋ ይሰማታል ብለሽ እንዴት አላሰብሽም? ከአንቺ በኋላ ለምትመጣ ሴት ይህን ያክል እየዛትሽ፣ ከእኔ በኋላ የምትመጭ ሴት እገልሻለሁ እያልሽ እየዛትሽ፣ ሱመያ ይሄ ስሜት ይሰማታል እኮ ብለሽ እንዴት አላሰብሽም? ነው ራስ ወዳድናት የምንለው አዩ። ራስ ወዳድናት የምንለው እኮ በምክንያት ነው። ምንጊዜም ቢሆን በጣም ራስ ወዳድ ነሽ። ምንም ማድረግ አይቻልም። አዩ ማለት ነው እኔ አዩን ፍታ ምናምን ምናም ብዬ ማልቅ አላልም አላቅም አልልምም። ግን በሱመያ ላይ እሷ እንደገባች በእሷም ላይ ደግሞ ሌላ አምጥቶ ስሜቱ እንድትረዳ ብትሆን በጣም ደስ ይለኛል እውነት። ለምን ችግር አለው? እኔ አልነካሽም፣ በእውነት እኔ አልነካሽም። እኔ በቃ በአጭሩ ምን ልልሽ ነው የፈለግኩት እኔ በኋላ አዛውንት ቀጥቅጬ አንቺን ቀጥቅጬ መታሰር አልፈልግም። ኦሮሞ ራሱ ይረግመኛል፣ ይረግመኛል ገባሽ አደለ? ስለሚረግመኝ እኔ አንቺን ነክቼ ከምረገም ቢቀርብኝ ይቅርብኝ። እኔ አዛውንት አልነካም። ገባሽ አደለም? አልነካም። ህፃን ልጅና አዛውንት በ ተንከባክበን የምናኖረው እኛ ገባሽ? ስለዚህ እንደተማረ ሰው እንደ ትልቅ ሰው ቁጭ ብለን አንቺም ደግሞ ከኔ የላይፍ ኑሮ ታውቂዋለሽ፣ ላይፍን እንዴት እንዳሳለፍሽ ታውቂያለሽ። ብዙ ነገር ስለምታውቂ እየመከርሽን እየተመካከርን እስኪ አንድ ቀን በአካል ተገናኝተን እኔ ያለሁበት ባመጪ አንቺ ያለሽበት መጣል ንገሪኝ፣ ደውለሽ በቴክስትም ቢሆን ያለሽበትን ንገሪኝና እናወራለን። የምሬ ነው የምልሽ፣ እንዳትፈሪ እኔ አልነካሽም። በቃ እኔ አዛውንት አልነካም። እኔ ከአዛውንት ጋር ጥል የለኝም። መልካም ተናጋሪ መስላ ሱመያ ለመንካት ወይም ደግሞ በማንኛውም መንገድ ለማንቋሸሽ ዝቅ ለማድረግ ይቺ አሮጊት ይቺ ምናምን ለማለት በቃ የማትሄድበት መንገድ የለም፣ አዩ ማለት ነው። የምሬን እኮ ነው። ጥሩ ተናጋሪ መስላ በቃ ለማቁሰል፣ ለማድማት፣ ለማንቋሸሽ፣ አዩ የማትሄድበት መንገድ የለም። ማሬ፣ ውዴ፣ ምናምን እያለች ማለት ነው። አዛውንት አልነካም። አዛውንትና ሕጻናት ክብር ነው። በባህላችን ምናምን ማለት ነው። ሱመያ አሁን አዛውንት የምትባልናት የምሬን እኮ ነው ጋይስ። እና ከእሷ በኋላ የመጡ ሴቶች እንደማትለቃቸው ከእሷ በፊት ግን አምስትም ስድስትም ቢኖሩ እንደማይመለከታት ነው የምታወራው። እውነት ሰይድ ትልቅ ማቅ ውስጥ ነው የገባው። እሱም ሌላ ማግባት ፍላጎት ኖሮት በቃ አንችም ደግሞ የሱመያን አይነት ስሜት ደርሶብሽ ብታዩ አዩ፣ የዛኔ ሊገባሽ ይችላል። በቃ የዛኔ ሊገባሽ ይችላል ስሜቱም ማለት ነው። እና ውድ ቤተሰቦቼ ሱመያ ደግሞ ሁለተኛ ሚስት ማግባቱ ምኑ ሳይሆን በቃ ስነ ስርዓት ያላት ተግባብታ ሁለት ሆና ማደር የምትችል ሴት ብትሆን ሱመያ ምንም አትልም አሁንም እንደ ትልቅ ኢሹ ያደረገችው የአያንቶን ማግባት ሰይድ ሁለተኛ ሚስት ማግባቱን ሳይሆን የልጁን ጉዳይ ነው እያለች ያለችው ግን እንዲራራቁ በቃ አዩም በሰይድ ዙሪያ ያሉ ጓደኞቹን ቢሆኑ እንዲራራቁ የሚያደርግ ንግግር ሲናገሩ እንዴት ብላ ነው ለመቅረብ የምታስበው መታረቅ ከፈለገች ደግሞ ምንም የሚያሳፍራት የሚያስፈራት ነገር የለም። ባሏ ነው፣ አብራው ኖራለች። በቃ ተጋጩ፣ ተጣሉ፣ ሰው ይጣላል። የሆነ ጊዜ ላይ ደግሞ ስምምነት ማውረድ ሲችል ሰላም ያወርዳል። ምንም ነውር የለውም። ሚዲያ ላይ ወጥታ ተያዙ፣ ይልቀቁኝ አላለች። በሰው በሰው ንብረት ላይ ሄዳል ተንጠለጠለችም ሱመያ። ምንም የሚያሳፍር ነገር የለም የምሬን እኮ ነው ምንም ያሽኮረመም ነገር የለም በቃ በሰዓቱ ማድረግ ያለባትን አደረገች። ተናዳ ይሁን ምንም ይሁን ግን አሁን ላይ መታረቅ ከፈለገች ሁለት ልጆች እዛ ነው የተቀመጠችው መታረቅ ትችላለች እና እያንቱ ሴት ነሽ ባክሽ ከጊዜ ጊዜ አትቀየሪም፣ አትለወጭም። ሁልጊዜ በቃ ሁልጊዜ ሁልጊዜ በቃ የሆነ መጥፎ አካሄድ፣ መጥፎ አስተሳሰብ ቢቀርብሽ መልካም ነው። ባይነኝ ሴት ነሽ፣ አንችም ወደፊት የሚገጥምሽን ወደፊት የሚከተልሽን ነገር አታቂም። ስለዚህ እባክሽ ልብ ግዢ ነው ማለት እፈልገው። ምንም አልሻት፣ ምንም ሱመያ ከማንም በላይ ናት። የሴቶች በላይ ናት። የሰው ልጅ መልክ አይደለም፣ መልክ ከሰው ጋር ሊያኖረን አይችልም። ጸባይ፣ አስተሳሰብ ነው። በአስተሳሰቧ ደግሞ ሱመያ ትለያለች። ማንም ያለው ነው እና ውዱ ቤተሰቦች እንደሆነ የንግግሯ ግርም ምድንቅ ስለሚለኝ ኮ ነው። ይህን ሁለት ቀን ደግሞ መጥታለች። በቃ ሱመያ ሱመያ እያለች አልሙሄም ያለፈውን ቪዲዮ ሁሉ እያነሳች ማለት ነው እና ሱመያ ባለችበት ሰላም ትሆን። እኔ የምለው መታረቅ ከፈለገች እሷ ባሏ ነው። ምንም ሌላ የሚያስፈራ የሚያሽኮረምም ነገር አለ ብዬ አላስብም። አልሰረቀች አልቀማች ምንም የሚደንቅ ነገር የለውም። እነ ወዱ ቤተሰቦቼ እናንተ ምተሰማችሁ እስኪያዩም ቪዲዮ ስታዩ ምንድር የሚሰማችሁን እኔ እናደዳለሁ፣ ወደዳችሁም ጠላችሁም ማለት ነው። አልሞሄም ልቦና ይስጣት። ይህን ነው ማለት ፈልገው። መልካም ቆይታ። አብራችሁ ስለነበራችሁ አመሰግናለሁ።